ሰላም ውድ ተከታታዮች እንዴት ናችሁ? ዛሬ እንደዚ ቆንጆ ዳቦ ይዤ መጥቻለሁ። ተከታተሉ ትወዱታላችሁ። እንግዲህ በመጀመሪያ አንድ የሻይ ማንኪያ የዳቦ እርሾን እንጨምራለን። ከዛም ትንሽ ውሀ እንጨምርበታለን ውድ ተመልካቾቼ። ከዛ አራት የሻይ ማንኪያ ስኳር እንጨምራለን፣ ሁለት የሾርባ ማንኪያ ይሆናል። አብረን እናቀላቅለዋለን ውድ ተመልካቾቼ አንድ ብርጭቆ ወተት እንጨምራለን። ከዛ ትንሽ ዘይት እንጨምርበታለን። ሶስት የሻይ ማንኪያ ጨምሬበታለሁ። ከዛ ትንሽ ጨው እንጨምርና አንድ ላይ ሁሉም እናቀላቅለዋለን ስኳሩ እንዲሟሟ። እንግዲህ በዚህ መልኩ ስኳራችንን እንትን ካልን በኋላ ዱቄታችንን እንጨምርና በደንብ አድርገን አሽተን እናቦካለን። እኔ የተጠቀምኩት ዱቄት ከአንድ ኪሎ ላይ ሩቢ የጎደለው ማለት ነው። ፓትራ በትንሽ ፓትራ ስለሆነ የጋገርኩት ዱቄቱን አላበዛሁትም። ስለዚህ ለኪሎ ሩቢ የጎደለው ነው። ከዛ ጥቁር አዝሙድ እናደርጋለን፣ ከላይ እንሰንስበታለን። ግን በደንብ አድርገን ውድ ተመልካቾች፣ በደንብ አድርገን አሽተን ማቦካት አለብን። እኔ ቪዲዮን አቁሜ በደንብ አድርጌ ነው አሽቻ ያቦካሁት። እንግዲህ በደንብ አድርገን ሊጣችንን በደንብ አድርገን ውሃችንን እያደረግን እንዳይቀጥልም በጣም እንዳይወፍር አድርገን በደንብ አድርገን አሽተን እናቦከዋለን። እንግዲህ እኔ በዚህ መልኩ እንደዚህ ቆንጆ አድርጌ አሽቼ አውኩቸው ተገናኝተናል። ይህ እንግዲህ ኩፍ እስከሚል ድረስ እንጠብቃለን። ውፍረቱን እያያችሁን ነው። ኩፍ እስከሚልልን ድረስ ሊጣችን እንጠብቃለን። ከዚህ ጋር እንግዲህ ዛሬ የምንጋግረው ዳቦ የቅቤ ዳቦ ስለሆነ ቅቤ ያለኝ ከዛ ሁለት የሾርባ ማንኪያ በርበሬ እንጨምራለን። እንግዲህ እንትናችን ከፍሪጅ የወጣ ነው። አላቀልጠው ምን እንደዙ በቀዝቃዛው አንድ ላይ አቀላቅለዋለሁ። ለመቀባት እንድመቸኝ ቅቤውን አላቀልጠውም። በዚህ መልኩ በርበሬና ቅቤውን አንድ ላይ አዋህጀዋለሁ። ሊጣችን እንደዚህ ቆንጆ ነው ቦክተዋል። እንግዲህ ሊጣችን እንደዚህ ቆንጆ ሆኖ ስለቦካለን አሁን እዚህ ላይ ዘይት ቀባ እና እናስተካክለዋለን፣ ማለት ነው። እኔ ትልቅ መክተፊያ ስላለኝ ነው። እናንተ ግን እንትኑ ላይ ኪችን ካቢኔቱ ላይ አርጋችሁ ማረግ ትችላላችሁ። ትልቅ መክተፊያ ያከለላችሁ። እንግዲህ ሊጣችንን በዚህ መልኩ አድርገናል። እንደዚህ እንዘረጋዋለን። በመክተፊያችን ልክ አድርገን እንዘረጋዋለን። እንግዲህ ቅቤያችንን እንዳያችሁት አልቀላለጠም፣ ከፍሪጅ የወጣ ስለሆነ ቀዝቃዛ ስለሆነ ማለት ነው። ከዛ ይሄንን እናደርሰዋለን እንቀባዋለን። እንግዲህ ይሄ ዳቦ አይዳ ከቲክቶክ ላይ ሱሱ ከሱሱ የመጣ ነው። ሱሱ ግን አቅልጣው ከላይ አርጋ ነው በእጁ አንድ ላይ ያቦካችሁ። እኔ ግን ለምን ውስጡ አድርጌ እንደዚህ ውጪ ሳይቀላለጥ ውስጥ ብቻ አስገብቼ አልጋግረውም። የሱሱን አይዳ ብዬ ነው እንደዛ ርጌ የቀባሁት። ውድ ተመልካቾች፣ በእርግጥ በዳቦ በዶሮ እንደሚሰራ ሁላችንም እናውቃለን። የቅቤውን እንግዲህ እኔ ከሱሱን ያየሁት ውድ ተመልካቾች ግን ወድጀዋለሁ። ቲክቶክ ላይ ግን ያው ሁሉም ሰው በቃ የቅቤ ዳቦ እያለ ሁሉም ሰው ያው ሰሞኑን ሲያቦካ ነበረ። ግን እንደዛ አቀላልጣችሁ ባትጋግሩት እንደዚህ ብትጋግሩት የተሻለ ነው እና እንግዲህ እንደዚህ አድርገን እንጠቀልለዋለን። ቅቤያችንና በርበሬያችንና አንድ ላይ አዳርሰነዋል። ይታችኋል። አሁን እዚህ ጋር እንጠቀልላለን። እንግዲህ በዚህ መልኩ እንደዚህ አድርገነዋል። ውድ ተመልካቾቼ እንደዚህ ጠቅልየዋለሁኝ። ከዛ እኔ በትንሽ ፓትራ ነው መጋግረው፣ በክብ ፓትራ ጠቀልለዋለሁ ማለት ነው። አራት ማዕዘን ፓትራ ያላችሁ ሰዎች እንደዚሁ በረዥሙ ብታስገቡት እና በርከት ታርጋችሁ የምትጋግሩ ሰዎች ቆንጆ ይሆናል ስለዚህ እኔ በትንሽ ፓትራ ስለሆነ መጋገር የፈለኩት ጠቀልለውና ክብም ስለሆነ ፓትራው እንደዛንም አደርገው የማደርገው ማለት ነው ግን እንደዚህም መጋገር ይቻላል አሁን እንግዲህ እንደዚህ እየጠመዘዝ ነው እንጠቀልለዋለን ስራይን የወደዳችሁ ለቤት አዲስ የሆናችሁ ላይክ ና ሰብስክራይብ በማድረግ ቤተሰቡ ኑ። ነባሮች እንዴት ተለመደው ላይክ፣ ሸር፣ ኮሜንት በማድረግ አበረታቱኝ። ለምታበረታቱ ደግሞ ከልብ ነው ማመሰግነው። ክበሩ ልኝ ሀገሬ ልጆች እንግዲህ እንዳያችሁት በዝህ መልኩ ተጠቀለለ። አሁን እንግዲህ ፓትራችን ላይ እናደርገዋለን። ስለዚህ በዚህ መልኩ ካስተካከል ነው በኋላ ገጥመን ኩፍ ብሎ ፓትራው እስከሚሞላ ድረስ ኩፍ እንድል እንጠብቀዋለን። እንግዲህ ከላይ እንደዚህ ቀባቀባ እናደርገዋለን ከበርበሬና ከቅቤያችን ነጭ እንዳይሆን ከለር እንዲሰጥልን ነው። እንደዛ አደረኩት። እንግዲህ ምንም ነገር በርበሬ፣ ቅቤ ሳይነካን እንደዛ አድርገን በቀላሉ አስተካክለነዋል። አሁን ኩፍ እስከሚል ድረስ እንጠብቃለን። እንደዚህ ኩፍ ብሎ ፓትራው ሞልቷል። አሁን ከላይ ጥቁር አዝሙድና ሰሊጥ እነሰንስበታለሁ። እንግዲህ በዚህ መልኩ ከነሰነስንበት በኋላ ኦብናችንን እናግልና ወደ ኦብናችን ውስጥ እናስገባዋለን። የሚያሳዝነው ነገር ግን እኔ ልክ ኦብ እንዳስገባሁት ሁለት ደቂቃ እንዳይቆየ መብራት ጠፋ። አሁን አልጠብቅ ግሏል። ትንሽ ከጋለ ቶሎ ብሎ ነው ዳቦ ወደታች የሚወርደው። ምንድና ያደረግኩት እኔ ቶሎ ብዬ ክሰል አያይዤ በክሰል በው ውሃ አድርጌ ድስት ላይ ክሰሉን ክሰል ላይ ጣርኩት። ከዛ ውስጡ አስገባሁት። ፓትራውም ማለት ነው። ውሃ አታብዙ። ለምን ውሃው ሲበዛ ሲፈላ ይፈናጠራል። እኔ ውሃውን ትንሽ አድርጌ እየፈላ እንደዚህ ቆንጆ ዳቦ ሆኖ በሰለ። ኢትዮጵያ መብራት አስቸጋሪ ነው። እንደዚህ ዳቦና ኬክ ሲሰራ በቃ ሁልጊዜ እየተበላሸ የሚጣለው በዚህ አጋጣሚ ነው። እንደዚህ መብራት ሲጠፋ ይበላሻል። በቃ ዳቦ ከወረደ ደግሞ ውስጡ ያሞቀሙቃል። ኬክም እንደዛው ይበላሻል። እና እኔ ግን ቶሎ ብዬ በክሰላ በሰልኩት ያው እንደ መጀመሪያው ባይነፋም ትንሽ ተመልሷል፣ ቢሆንም ግን ቆንጆ ዳቦ ሆኗል። በነገራችን ላይ ፓትራ የሌላችሁ ሰዎች እንደዛ አድርጋችሁ በክሰልም ወይም በእንጨት በትን አርጋችሁ በውሃ አድርጋችሁ እንደዚህ ቆንጆ ዳቦ መጋገር ይቻላል። በክሰል አርጋችሁ ግን ዝሮም ዳቦ ሳይበላሽ ያድኛለሁ። ቶሎ አያይዤ ክሰሌን በጠብቅ ኑሮ ቆይ አስር ሀያ ደቂቃ እያልኩ በጠብቅ ኑሮ ዳቦ ይበላሽ ነበር። እኔ ወዳው ነው ክሳሌን ያያያስኩት ግን እንደምታወት፣ እንደዚህ የሚያምር ዳቦ በስማም። በጣም ነው የወደድኩት ጣሙ እንዴት እንደሚጣፍጥ ለነገሩ መጣፈጡማ ግድ ነው። ለምን ቅቤና በርበሬ ስላለው ባይጣፍጥ ነበር። የሚገርመው ከለሩ ራሱ በጣም ነው የሚያምረው። ጣሙ በጣም ቆንጆ ነው። ውድ ተመልካቾች፣ በጣም ነው የወደድኩት። ሞክሩት፣ በጣም ነው የምትወዱት። እንዳያችሁት እንደዚህ በጣም ነው የሚያምረው ይህ እንደዚህ ዚብራ ነገር የሆነው ያው የተጠቀለለበት ውስጥ ስለነበረ ቅቤና በርበሬው ነጭና ቀይ ሆኖ